በመንፈስ ቅዱስም ሰኔ ሁለት በዚች ቀን የመጥምቁ የቅዱስ ዮሐንስ ስጋ የቀናተኛው ኤልያስ ደቀ መዝሙር ከሆነ ከዩ ኤልሳዕ ስጋ ጋር በአንድነት ተገኘ። ከሃዲዩ ንጉሥ ሁሊያኖስ የጥቶስ ልጅ አስባሲያኖስ ካፈረሰው በኋላ በዘመኑ በኢየሩሳሌም የአይሁድ ምኩራባቸውን ሊሰራ በወደደ ጊዜ በቅዱስ ወንጌል ድንጋይ በድንጋይ ላይ ተቀንጦ ሳይፈርስ በዚህ አይቀርም የተባለውን የእግዚአብሔርን ቃል ሊሽር ፈልጎ መስራት በጀመረ ጊዜ ሶስት ጊዜ ፈረሰበት። አይሁድም እንዲህ አሉት፣ የደጋግ ክርስቲያኖች አጽሞቻቸው በዚህ ቦታ ስለሚኖሩ ከዚህ ካላወጣቸው እና ካላቃጠልካቸው በዚህ ቦታ ሙክራ ባይሰራም። በዚያም ጊዜ የቅዱሳንን አጽሞቻቸውን አውጥተው በእሳት እንዲያቃጥሉት አዘዘ። ባፈለሱትም ጊዜ የመጥምቁ የቅዱስ ዮሐንስ፣ የነቢዩ ኤልሳዕ ስጋቸውን አግኝቶ በእሳት ሊያቃጥሉ ፈለጉ። ምእመናንም ወጥተው ወታደሮቹ ብዙ ገንዘብ ሰጡ። ንጉስም ሰምቶ እንዳያጠፋቸው በዚያች ሀገር እንዳያስቀሩ ከአማላቸው በኋላ ቅዱሳንን ስጋ ወሰዱ። የውሊያኖስም ዜናው እንዲሆነ የጳጳሳት ታላቆች በአስሎስና ጎርጎዴስ በሳቃቸው ጊዜ እነሱ በቅዱስ መርቆዴስ ስዕል ዘንድ እያለቀሱ ጸለዩ። የክበር ባለቤት የሆነ ጌታችን የከበረ ስሙን ሰድቧልና ያን ጊዜ እግዚአብሔር ቅዱስ መርቆዴስን በአካል ነፍስ ላከው። ውሊያኖስንም በጦር ወጋው። ከደሙም ዘግኖ ኢየሱስ የሰጠኝ ነፍስ ተቀበል እያለ ወደ አየር ረጨ። ወዲያውኑ በከፉ አሟሟት ሞተ። የከበሩ ዮሐንስንና ኤልሳዕን ስጋ ግን እሊያ ሰዎች በእስክንድሪያ ከተማ ወደ ሊቃጳሱቱ አባ አትናቴዎስ አደረሱ። እነርሱም በእርሳቸው ታላቅ ደስታ ደስ አለው። ቤተክርስቲያንም ሲሰራላቸው ድረስ በእርሱ ዘንድ አኖራቸው። በአንዲትም ዕለት አባ አትናቴዎስ በአባቶቹ ቦታዎች ላይ ስለ ጸሐፊው ቴዎፍሎስ አብሮት ሳለስ እግዚአብሔር መልካም ዘመን ቢሰጠኝ ስጋቸውን በውስጧ አኑር ዘንድ ለቅዱሳን መጥምቁ ዮሐንስና ለነቢዩ ኤልሳዕ በስማቸው በዚህ ቦታ ቤተክርስቲያን እሰራለው አለ። ቴዎፍሎስም ሰማው። አባ ቴዎፍሎስም በተሾመ ጊዜ አባትና ቴዎስን የተናገረውን ያንን ቃል አስበው ቤተክርስቲያን ሰራ። ከእርሱ ጋራም ብዙዎች ካህናትና የክርስቲያን ወገኖችን ይዞ የቅዱሳን የመጥምቁ ዮሐንስና የነቢዩ ኤልሳዕ ስጋቸውን ወዳለበት ሄደ። በታላቅ ክብርም ተሸክመው አምጥተው ወደ ቤተክርስቲያን አስገቡ። ስጋቸውንም ይዘው በሚጓዙበት ጊዜ በጎዳናቸው አቅራቢያ ቤት ካለበት ቦታ ደረሱ። በውስጡም መተይዛ አራት ቀን እየጮኸች ለሞት የተቃረበች ሴት ነበረች። እርሷም አረማዊት ነበረች። በቅዱሳኑም ስጋ ዘንድ ካህናቱ የሚያመሰግኑትን ሰምታ በቤቷ መስኮት ተመለከተች። ይህ ምንድን ነው ብላ ጠየቀች። ቅዱሳን የመጥምቁ ዮሐንስና የነቢዩ ኤልሳዕ ስጋቸው ነው አሏት። እርሷም ከዚህ ስቃይ ከዳንኩ ክርስቲያን ሆናለው አለች። ገና ቃሏ ከአፏ ሳይፈጸም ያን ጊዜ መልካም ሕፃን ወለደች። ስሙንም ዮሐንስ ብላ ጠራችው። ከዚህም በኋላ ከቤተሰቦቿ ሁሉ ጋር የክርስቲያን ጥምቀትን ተጠመቀች። የቅዱሳኑ ስጋቸው በቤተክርስቲያን ውስጥ አኖሩት። ከእርሳቸውም ታላቅ ድንቆች ታምራት ተገለጡ። በቅዳሴ ቤተ ክርስቲያኑ ጊዜ ከሊቃጳሳት ጳሳት አባቴ ፍሎስ ጋር ብዙዎች ሰዎች ቅዱሳን መጥምቁ ዮሐንስ እና ነቢዩ ኤልሳዕን ሲዞሩ አዩቸው በቀድሞ መልካቸው ያውቋቸዋልና የመጥምቁ ዮሐንስ መልክ ሁለመናው ጸጓር ሲሆን ጽህሙ በደረቱ ላይ የወረደ ነበር። ኤልሳም ቁመቱ ረጅም ራሱ በራ ነበር። ከዚህም በኋላ ኤጲስቆጶሱ አባ መቀርስ በሰማዕትነት በሞተ ጊዜ ስጋውን ከቅዱሳን ዮሐንስና ኤልሳ ጋር አደረጉ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ይማረን ዛለሙ አሜን። በዚችም ዕለት የቅዱስ የአክሊጥስና